ዝም በይ፣ ስርዓት ይኑር። አንድ ሀገር ይቀራል። ገረኛተደንምቀከምር አንድ ሀገር ይቀረናል። ለምን እንዳልገባት ትሆኛለሽ? አልገባኝም። ግልጽ አድርጋ አውራኝ። እንደዚህ እንደዚህ ነው። አሁን ጠፍቶሽ ነው? ሮዛ ትቀልድ በምን አልሽ? ምን ላድርግልሽ? አብረሽኝ እንድታድር ይፈልጋለሁ። አብረሽኝ እንድናድር ይፈልጋለሁ ወይም እንድታድር። ምን አይነት ቀልድ ነው? ካሜራ ማን፣ አንድ ጊዜ ካሜራውን አጥፋው እናውራ። በደንብ አጥፎው

ሰላም ሰላም ፍቅር፣ ውድ ለድሽቶ ፊቅ ቤተሰቦች እንዴት ናችሁ? ሁላችሁንም ቅድሚያ እንደምለው በየትኛውም ሀገር በየትኛውም ማለም ያላችሁ ውድ ተመልካቾቻችን ሰላም፣ ፍቅር፣ ደስታ አይራቅ እያልኩኝ ዛሬ እንደምታዩት ትንሽ ወጣ ያለ ይመስላል። አልጋ ላይ ነው። በጣም ብርድ አለ፣ በርዶኛል። ደሴ የምታውቋት የደሴ አካባቢ ልጆች የሆናችሁ ደሴን ታውቋታላችሁ ብያስባለሁኝ። በጣም ብርድ ነው ከምላችሁ በላይ። የሚገርማችሁ ደሴ አካባቢ ያሉ ቦታዎች እኛ ያክል ብርድ የሚባሉ አይደሉም፣ ሞቃት ናቸው። አሁን ኮምቦልሻ አለ፣ ምናምን ሃይቅ አለ፣ ግን ደሴ ከፍታ ላይ መሰለችኝ በጣም ይባረዳል፣ በጣም ይቀዛቀዛል። በዛ ላይ ደግሞ ሸዋር ገብቻለሁ ከሸዋር ስትወጡ ቅዝቃዜው ተደምሮ ሰቡት ኒያክል እንደሚያንቀጠቅጣችሁ ከዛ በተጨማሪ ብቻ ሲኮን ጎናችሁ የሚያሞቅ ሰው ሳይኖር ሲቀር በጣም ይባረዳል። እንደምታዩት እዚህ ጋር ሹራብ አለ ምን አለ ተደራርቧል። ለምንድን ነው ሙቀት ለመፍጠር ማለት ነው። ይህ ብቻ ሳይሆን ዛሬ የሆነም ነገር አስቤያለሁኝ። ሮዚን ጠርቻታለሁኝ። በቃ የደሴን ብርድ ብቻዬን አልቻልኩትም ስላችሁ ያው እኔ ጋ እንድኮን ደሴ እስከምመለስ ድረስ አብረን ጊዜ እንድታ እንድናሳልፍ ያው በእርግጥ እያሳለፍን ነው። ጥሩ ጥሩ የሚባሉ ጊዜያት እሷ ጋ በቃ የማይረሱ ካምሮ ሊደለቱ የማይችሉ ጊዜያት ከሮዚ ጋር አለን። አሁን ደግሞ ከዛ በላይ ጣፋጭ ጊዜዎች በቃ የሚጣፍጡ እርስኝ እርሱኝ የማይሉ ጊዜዎች እንዲኖሩ እንፈልጋለሁ እና ሮዜን ጠርቻታለሁኝ ዛሬ ሻዋር የሚገባሁት ለዛ ነው። በቃ እስኪ ሞቅ ታርገኝ፣ ደመቅመቅ ታርገኝ። ምን በወጣኝ የድሀው ልጅ በብር እንቀጠቀጣለሁ ስላችሁ እሷ እያለች ብዙዎቻችሁ ትንሽ እንዴት እንደዚህ እንደዚህ ተለሎ ይሆናል። ግን በቃ ከራሴ የሚበልጥ ነገር የለም። በቃ ልታሞቀኝ ይገባል። እናንተ ይህም ቪዲዮ የምታዩት ባሎቻችሁን አቅፋችሁ ወይም ጓደኞቻችሁ ጋር ሆናችሁ ነዋል። እና እኔ ለምን መበረድ አለብኝ? የደሴ ብርድ ለምን ብቻዬን ያስብለኛል። እና ለማንኛውም ሮዚ ትመጣለች። የምጠይቃት ነገር አለ። እርግጠኛ አታሳፍረኝም፣ እምቢ አትለኝም። ስላችሁ በጣም ቀረቤታችን፣ አንዳንድ ነገሮች የተቆጠብልባቸው ጊዜያቸውን እስከሚደርስ ብለን ያቆየናቸው ነገሮች ይኖራሉ እንጂ በሷ እና እኔ መሃል ምንም አይነት ክፍተት የለም። ግን የሆነ አንዳንድ ጊዜ ደግሞ የሆነ ያለ ቦታቸውና ያለ ጊዜያቸው እንዳይፈጠሩ የምንጠነቀቃቸው ነገሮች አሉ። ግን ዛሬ ተፈጠረ፣ ይፈጠር አልቻልኩማ ስላችሁ፣ ወንድ ልጅ ነኝ ስሜት የሚባል ነገር አለ። ያን ስሜት ደግሞ ሼር የሚያደርጋቸው ሰው ሊኖር ይገባል። ብዙዎቻችን ሀሳቤን ትደግፉታላችሁ ብዬ አስባለሁ እና ሮዜ አታሳፍረኝም። ይህ ቪዲዮ ሊለቀቅ የሚችለው ወይም እናንተ ጋር ሊደርስ የሚችለው ያሰብኩት ነገር ከተሳካልኝ ያቀርኩት ነገር በቃ ከሆነልኝ እናንተ ጋር እጭነዋለሁ እናንተም ታዩታላችሁ ማለት ነው። ግን ይህ ነገር እንዳሰብኩት የማይሄድ ከሆነ ግን ይሄዳል። እርግጠኛ መቶ ፐርሰንት ያሰብኩት ይሳካልኛል ብዬ አስባለሁኝ። ስለዚህ እናንተ ጋር ይደርሳል ብዬ አስባለሁ። ግን ካልጫንኩት ወይም ካልተሳካልኝ ይህ ቪዲዮ አልጭነውም ማለት ነው። ለማንኛውም ሮዚያችንን ጠርተናታል። ትንሽ ደቂቃ ነው ብትቆይ ትመጣለች። ከዛ በኋላ በቃ ከሷ የምፈልገው አንድ ነገር አለ፣ ያጎደለች ነገር አለ። እሱን ነገር ደግሞ ማግኘት ፈልጋለሁ ከሷ ስላችሁ። እኔ ሁሉ ነገር እንሰጥቻታለሁኝ፣ እሷ ደግሞ ሁሉ ነገር እንድሰጠኝ እንፈልጋለሁ። ብዙዎቻችሁ ሊያስማማችሁ ይችላል። ግን ከራሴ የሚበልጥ ነገር የለም። ስሜት የሚባል ነገር አለ። እሱ ነገር ደግሞ ከቆይታ ብዛት ሌላ ነገር ወይም ሌላ አለመግባባት እንዳይፈጥርብን ዛሬውኑ በአጭር መቋጨት ያለብኝ ነገር በአጭር ቋጭቼ ከረዚዬ ጋር ተግባብተን በቃ ሁሉን ነገር እንደሚሆን እናደርጋለን። እሱ አስገምት መጣ። እንዴት ነው ቤታችን? ያው ሴት ልጅ ጥሩ ነገር ትወዳለች። ሴት ልጅ ብቻ ሳይሆን ሁሉም ሰው ጥሩ ነገር፣ ጥሩ ሽታ፣ ጥሩ ማዓዛ ይወደዳል አይደል? አዎ። የሚገርም ሽቶ ነው። በጣም ጠራውን ደስ ይላል። በጣም ማዓዛው ደስ የሚል ነው። ስለዚህ ጥሩ ነገር ይፈጠራል ብዬ ስልኳ ጥሪ አይቀበልም ነው የሚለው። እየመጣው ነው ብላ ነበር፣ ግን ምንድን ነው ያልጋ ገና ስራ ሳይሰራበት መጮህ ጀመረ። አይ ድምፅ አለው አልጋው። ለምን እንደው አላውቅም። ስልኳ ጥሪ አይቀበልም እናስባለሁ

በፎጣ እንትን በይዋ አላደረኩት ወይ ፎጣ አለልሽ። ረጠብኩ፣ ቀዘቀስኩ፣ ቀዘቀስኩ፣ በጣም ቀዘቀስኩ ነው የሚባል እንትን እንትን በይ። እስኪ በደንብ አስተውል። ወደ ላይ እንትን በይዋ ዋ ስለአለ እ ገና እርጥበት ስላለ ነው። ዛሬ ዛሬ አንቺ ጋር ትልቅ ነው ያለኝ። ከምር አምሮ ብሻል ከምር በጣም ተው ያልጋጩ ወጣ መጣ ድምጽ አለው። አይታው ቁጭ በላ ተደናገጭ። አይ አይ፣ ካሜራው አልነገርከኝ። ካሜራ ምናምን ብትለኝ ጥሩ ነበር። እና ላጥፋው መጀመሪያ ነገር አስፈላጊ ከሆኑ ችግር ትቀርሳለች ችግር የለውም ተቀረጸ አልተቀረጸ ችግር የለውም። ግን የሆነ ነገር አንቺን ማለት ፈልጌ ነው መጠየቅ ስልሽ የአንቺንና የኔ ግንኙነት ምንድን ነው ስልሽ፣ ግንኙነታችን ምንድን ነው? እስካሁን አታውቅም? የእኔን የአንተን ግንኙነት ነው የቀለድክ ነው? አይ አውቃለሁ፣ ጥሩ ጊዜም አለን ብዙ ነገርም አስበናል፣ ግን

ብርድን ምናምን ተክዘሃል። ስለዚህ ይሄን ብርድ ደግሞ እንድታስለቅቅልኝ እፈልጋለሁ። ጃኬት ላምጣልህ? እምታደርገው ሮዛ፣ አትቀልድ ማለት ነው እኔ። ይሄ በምን አይሽ? ምን ላድርግልህ? አንተ ለዚህ ሞቀህ እንዴ? አብረሽኝ እንድታድር ይፈልጋለሁ። አብረሽኝ እንድናድር እፈልጋለሁ፣ ወይም እንድታድር። ምን አይነት ቀልድ ካሜራ ማን፣ አንድ ጊዜ ካሜራውን አጥፎ ማን ነው እናውራ፣ በደንብ አጥፎ። ምን ማለት ነው እንደዚህ አይነት ስነግርሽ፣ ሁልጊዜ አትቀልጭ። አብረሽኝ እንድታድሪ ፈልጋለሁ። አይ ነው እኔ እስካሁን ድረስ ስሜቴን ተቆጣጠሪ፣ ብዙ ነገር ጠብቄ ነው ያለሁት። ግን ነገርም እያሰብን ስለሆነ አንቺ እየተረዳሽኝ አደለም። ግን ማለት ነው እኔ ከዚህ በላይ እንዴት ልረዳ? ቆይ አሁን ብዙ መስመሮችን መተናል። ኦልሬዲ ብዙ ነገር ተጉዘን መተናል። አሁን እዚህ ደርሰናል፣ እየጨረስን ያለ ነው ነገሮችን። አደለም ወደ ትክክለኛ ዛሬ እኔ ጋር ታድሪ አለሽ አታድሪ? አጭር ጥያቄ ነው። ምንም ሌላ አላድርም። እንጂ ምን ማለት ነው? አታና ዴቶ የማላቀው ሰው ምናምን አትሆንብኝ። ከዚህ በፊት የማላቀው ሰው ምናምን። ስለዚህ ከኔ ውጭ ሌላ ሰው ጋር ጀምረሻል ማለት ነው። ሌላ ሰው ጋር ጀምረሻል። ደግሞ ምን ኪታ መጣ? እንጂ ሌላ ሰው ኩዩን ግቢ ነው ምን ለማለት የሞከርኩት ነው። ታምር እኔ አንቺ መራቅ ፈልግ ወይ? በቃ መራቅ አልፈልግም ካንቺ ባጭሩ። ብዙ ነገር መስዋዕት አልፈልግም። ስለዚህ በቃ ስለዚህ ብዙ መንገድ መተናል እኮ፣ ብዙ ነገር መተናል፣ ብዙ ነገር አሳልፈን ብዙ ጣውረትን አሳልፈን እዚህ መተናል አደለ ዛሬ አሁን የቀረችን ነገር ትንሽ ናት ኦልሬዲ ስለዚ እዛ መንገድ እስክንደርስ ድረስ አንተ እዚህ ጋር ምን አቻኮለህ ወይም ደግሞ ዛሬ ምን የተገኘ ነገር አለ ከእስከ ዛሬው ቀን እንደዚህ አይነት አማርኛ ካፍ የሚወጣው ሌላ ሰው እየሆንክብኝ ነው እኔም የማላውቀው አይነት ሰው ምናምን እየሆንክብኝ ነው ያለው እኔም አውቀው አይታሰብም ሙላ ሰሪ ግን ምን ነክቶ ነው? ምን እስኪለቀ ድረስ እኔ ወደ ቤት ይሄዳል ገባው ወይ? ቁጭ በልና በስነ ስርዓት እናወራ። በስነ ስርዓት ቁጭ በል። መነጋገር ካለብን እንነጋገር። እኔ ከዚህ በፊት የማላቀው አይነት ሰው አትሁንብኝ። ዛሬ የማይባል አማርኛ ምናምን የማይታሰብ ወደ እያወራሁ ማለት ነው

እንዴ! ረስተሽ ነው እንዴ? እኔ እኮ ዛሬ ቪዲዮ እንደምንሰራ እና ቪዲዮ ምንድነው ታዲያ? እንደዚህ ሶፊያ መታ ምናምን፣ በቃ ሌላ አሳምኛ፣ ትላንትና ስንት መከራ ይስራል። አንቺ ግን ለማንኛውም ቤተሰቦች፣ ያው ልጅቱ ትንሽ ስለሄደች ነው እንጂ ትላንት እኮ ነግራት ነበር፣ በደንብ አስረድቻት ቁጭ አርጌ እንደዚህ እንደዚህ እናደርጋል ብዬ በቃ ቀጥታ እንደመጣች ቪዲዮ ጀምራለሁ ምናም ብዬ ነበር። ረፍታ መሰለኝ። አትጠገኝ ሁሉ አለሽ። እንዳትነካኝ። ዋናው ሀሳባችን መሰላችሁ ዛሬ ወደ እናንተ የመጣሁበት፣ ቅድም ባልኳቸው አንዳንድ ሰዎች ቀድሟችሁ ቪዲዮ ላይ ሳትደርሱ ልትሳደቡ ምናምን ልትሳላቸው እኔ እንደዛ አይነት አደለም። በዛ ስብ እናይም አይደለም። አይ ስላችሁ ራሴ እኔ መሰክራለሁ። እሱ ይቀር። ለማንኛው ወደ ዋናው ሀሳብ ስገባ ሶፊያ ከኛ ክላስ እኛ ከያዝንበት ሆቴል ጎንናት እና እሷ በምትወጣ ሰዓት ጠብቀንን ላይክ አሁን እንዳረኳት ጾታዊ ትንኮሳ ወይም አስገድጄ ሮዟን ያለ ፍላጎቷ የሆነ ነገር የማደርግ አስመስላለሁ ወይም የምደፍራት ወይም በቃ ሮዚ ሳትፈልግ እያስገደርኳት ድምፅ እንድታሰማ እናደርጋለን። ሶፊያ ዛ ሰዓት ሰምታን ገብታ ምን አይነት ሪያክሽን እንደምታሳይ ወይም ምን አይነት ምን ይሰማታል ሳስብ ያለች ነው። እኔ የምትመጣም አይመስለኝም። ዋይ አጋጣሚ በሯ ላይ ግን አሁን አኗርን በር ላይ እናደርገውና በምትመጣ ሰዓት ወይም በሚያ ሰዓት ደሆኑ እኛን ጀምራል ማለት ነው። ሴት ስለሆነች ከኔ ጎን ነው የምትቆሙት። ምን አገባኝም ልትል ትችላለች። አዎ ምን አገባኝም ልትል ግን፣ ሴት ናታ። ሴት ስለሆነች ምናልባት እንደ ራሴ ነዋ ያሰብኩት። ምናልባት ሴት ስለሆነች ከኔ ጎን ልትቆም ትችላለች። ጎናችሁ ናቸው የሆነች ልጅ ያለ ፍላጎቷ እየተደፈረች ወይም በቃ ጾታዊ ትንኮሳ እየደረሰባት በሰሞኑ በእናንተ ቦታ ምን ታደርጋላችሁ? ይሄ ቪዲዮ ይሳካል ብዬ አስባለሁ። ካልተሳካም ይሄ ቪዲዮ ይለቀቅላችኋል፣ አይቀርም። ስለዚህ ሶፊያ እስከምትመጣ አማሙቂ ላለማምድር ላለማምድር ለማንኛውም ሶፊ እስከምትወጣ ያው ብዙ ሰዓት ሊያስጠብቀን ይችላል። እንጠብቃለን። መልካም ጊዜ። ሄሎ ወይ እ

ዝም በይ ዝም በይ! በቃ ለምን ሌላ ሰው እንዲሰማ ታደርጊያለሽ? ዝም በይ በቃ። ለእኔ ነው፣ አይመለከትሽም። ሶፊያ ውጭ

ቁጭ ብለን እስኪ መጀመሪያ እናውራ። ምንድን ነው ምንም የማወራበት ጉዳይ የለም። ትሰሚኛለሽ፣ አስጠንቅቄሻለሁ፣ አስታግጭሻለሁ። ከአሁን በኋላ ምንም ነገር እንትን የሚለን የለም ብ እ ውጭ ውጭ የተባለች ነው። አይመለከትሽም። በእኛ መሀል ውጭ

ነው ለምን መልሰው? አንቺ ቀጥ ብለሽ አውራኝ። እንደሱ አንቺ በቃ ከጊዜ በኋላ በቃ ጓደኛ በዛ ምናምን እያወራ ያለውም እያሰበ ያለውም ነገር በቃ በጣም የሚያስጠላ ነገር ነው እንዴ

እኔ ጋር ነው ሲያቀጥተኝ። ምን እየሆንክ ነው? ቆይ እስኪ ምንድነው ሃሳብህ? ምን ፈልገሽ ነው? ምን ሆነሽ ነው? አንቺ ምን እያደረገሽ ነው? ምን ብሎ ምን ፈልገው ነው ሶፊያ? እንዴ እኔ ማውራት እራሱ አልችልም። በቃ እንደዚህ ነው።

ነው ምንድነው እንደዚህ ምንም አያስቅም። ወላሂ አያስቅም። ይሄ ምንም አያስቅም ስሬስ ከአሁን በኋላ ለማንኛውም ማለት ነው እኔ ፕራንክ እንዳታርጊሽ። ምን አይነት ፕራንክ ነው እኔ? እንደዚህ አይነት ቀልድ ጥሩ ነው ቶፊክ? በጣም ነው የሚያስጠላው። የምር ግን አሁን በቃ ትረጋጋ።